አይ ያው እሱ እኮ አያውቅም፣ ግን በቃ እዚህ የጠራናችሁ ማለት ነው ደስታችን ተካፋይ እንድትሆኑ። የሰርግሽ ዕለት ጥሪው ደርሶኛል፣ አመስግኛለሁ። ወበልባትን ቢሰማኝ ምን አቅም አለኝ? ምን እፈጥራለሁ? ዲቫፍም ነግረን ለምንድን ነው ማሰማኝ? ልባል ፋራው። ሰላም ሰላም። ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛ። እንዴት ናችሁልኝ? ጤንነታችሁ እንደተከበረ ተስፋ አረጋለሁ። ዛሬ እንደዚህ ፏፈሽ ብዬ ላገባ ነው ብላችሁ፣ ምን ይመስላችኋል? ያው ለብዙዎቻችሁ ልደነግጡ ትችላላችሁ፣ እሸት ነው ልትሉ ትችላላችሁ። ዛሬ ግን ለኔ ልዩ ቀናት ሙሽሪት እንመርቃቸው እንመርቃቸው ብለን ያዘልቃቸው ባዲሱ ቤት ልጊፈንጭበት። እና ውድና የተከበራችሁ የኛ ፋሚሊዎች ዛሬ ኤልዳናን ዛሬ ለቁም ነገር ይደርሳል ብለን ያላሰብነው ነገር ለቁም ነገር ደርሷል ማለት ነው። እንደዚህ ያላሰብነው ነበር፣ እንደዚህ ይፋጠናል ብለን ግን ደግሞ ይህንን ነገር ያመጣችሁ እኔ ነኝ። አንቺ ያው፣ ሁላችንም ፈልገን ነው። እና ምንድን ነው ያሰብነው እኛ ቤተሰብ ሽማግሌ ምናምን ተልኮ ነበረ ከዚህ በፊትና እንደ ዴቫ ያቁም ነበር ይሄንን ነገር ፣ ግን በራሳችን መንገድ ይሄንን ነገር ለማድረግ ተገደናል ማለት ነው። ፍቅር ካለ ደግሞ ሁሉም ነገር ሁሉም በቂ ነው በቂ ነው እናደርገዋለን። ኧረ ይሳካል። እና ምንም ሳይኖረን እኔና ሰው ወደ ትዳር ገባን ማለት ነው። ወርቅ ምናምን እኔም ልጀምር ነው እሷም ልጀምር ነው። አንድ ላይ ሆነን ጎጆአችንን እናቃናለን ብለን የጀመርነውና እንደምታበረታቱንና ከጎናችን እንደምትሆኑ እናንተን ተማምነን ነው ዛሬ እዚህ ቦታ ላይ እየደረስን ነው ማለት ነው ፋሚሊ እኔ ግን የምር በጣም ነው ደስ ይለኝ። እና ፋሚሊ ወጣ ብለን ነው ዛሬ ማለት ነው ለእናንተ እናገራችሁ ብለን የሰርጋችን ቀን ነው ዛሬ ግን አንተ ግን እኔ እኮ ቶሎ ወተነ ፋሚሊ ጨርሳል ንግባ ስለልሽ እኮ ግባላ ግን ከረባቴን አረጋለሁ ግጭ አረጋለሁኝ። ዛሬ ኤልዳናን ነው ወደ ቤቴ ማስገባበት ቀን ነውና እንኳን ደስ አለ እንድትሉኝ ነው ፋሚሊ የምፈልገው። ዛሬ የደስታዬ ቀን ነውና በህይወቴ ላይ ማለት ይሄን ነገር አላሰብኩትም ነበርና እንደ ቀልድ ጀምረ ነውና እኔና ኤልዳና ያው ቲና ጋር የሆነ ነገር ቢኖረንም ግን ደግሞ ትክክለኛ ፍቅር ያየሁት እሷ ጋር ነው አንዳንድ አጋጣሚዎች ያው ለመልካም ነው ይባላል። በጣም የአንዳንድ አጋጣሚዎች አቃጣሪዎች ናቸው ማለት እኔ እሷን ማቃት ያው ከዴቫ በፊት ነው። ኔኮ ማቃሽ አይደል? እሱ ነው ነው ከዴቫ በፊት ነው በፊት ነበር። ምታውቅ በአይን እንተዋውቅ ነበር። ከዛ በጣም እንትን እላት ነበር። እናት መቼ ነበር እሷ እና ብቻ እየሆነ የመጣው ነገር ለምንድን ነው የምታስብልኝ መባባል ነገር ነው። ነግሮኝ የማያውቀው ነገር ግን እየነገረኝ ነው፣ ግን እዚህ ጋር ለምንድነው የምታስብልኝ ማለት ጀመረች፣ ምናምን እዛ እያሰብኩላት ምናምን፣ በቃ እንደ ቀልድ ቪዲዮ ስንሰራ ምን ስንል አብረን ጊዜ ስናሳልፍ አላሰብነውም እና ቤተ ማዘርን እንደውም እሷን ነበር ያስተዋወቅኳት እና ይሄ ነገር በቃ ለዚህ ለፍሬ ሲደርስ በጣም ነው ደስ የሚለው። ፋሚሊና ትዳር ያው ቀላል ነገር አደለም፣ እናንተ እንደምትሉት ያው ከበድ ሊል ይችላል፣ ግን ደግሞ ያንን አስበንበት ተዘጋጅተን አይደለ። እውነት ነው፣ በደምብ አስበንበት ነው እና የመጣ ነው ፋሚሊ። እናንተ ምንም ነገር እንዳታስቡ፣ ዛሬ የደስታ ቀን ነው፣ እንደማታስደብሩ ተስፋ አረጋለሁ። በደምብ በራ ፋሚሊዎች መቼ የሚያስደብሩ የሚተማመኑባቸው። ኮሜንት ብዙ ጊዜ ተጨንቀው ነበረ ያለው ነገር ውሰት መስሏቸው ምናምን ነገር ነበረ፣ ግን ደግሞ እኔና ኤልዳና ተፋቅረን ተዋደን ነው ለንጋባቃኔ ቆረጥ ነውና በደምብ አይደለ እና ደስ ብሎናል። የዛሬ የደስታችን ቀን ነው። ማንም ሰው እንዳይቀር ነዴቫንም ደውለን ጠርተናቸዋል። እስኪ ይምጡና ደግሞ የደስታችን ተካፋይ ደግሞ ይሆናል። አረ በሚገባ የደስታችን ተካፋይ ዛሬ የሚሆኑት ነዴቫ። ያው ስለ ጣም ነበረ ምናምን ነገር ትንሽ ተጎዳርተን ነበረ። ግን ደግሞ ተጣልተን ነበር ና አንተ ጋር የሚያሳየው ነገር ብዙም ደስ አይል ነበር ና ግን አብረን በጣም ብዙ ነገር ስላሳለፈ ና ሁለቱ ነው ጓደኛ ስለሆነ አሁን ነገሮች አልፈዋል ና ዛሬ ደግሞ ያው የደስታችን ተካፋይ እና ደግሞ ጓደኞቻችን ስለሆኑ ጠርተናቸዋል። እዚህ መጥተውም ደግሞ ይቅርታ እንድንባባል ነው ምፈልገው። አዎ ስልሽ የዛን ሰዓት ከግብ ስላልደረሰን ይምናንቺን አፋውጥቼ አፍቅሪያታለሁ ሚል ቃል አላወጣም። ለምን መሰለሽ እኔ እና አንቺ ቁም ነገር ሲኖረን ነው አዎ፣ በደንብ መናገር ያለብን። ልክ ነው ያው ጓደኛና ጓደኛ ስትሆኚ በደስታ በሀዘን ትገናኝና የሆነ ነገር ተጣላን። እኔ እና እሱ በዛን ሰዓት ተጣላን ምናምን ነገር ሆስፒታል መጥቶኛል አይደል? ችግር የለውም ስለመታይ ሳይሆን ኤልዳናጋ ፍቅር እንደጀመርን አልነገርኩትም፣ ግን ደግሞ ዛሬ ማወቅ አለበት። በቃ አዎ፣ ዛሬ ማወቅ አለበት። እኔና እሷ ዛሬ ቃናችን ነው። ማንንም ማውቆት ከዚህ በኋላ ህይወታችንን በቤታችን የምናረገውን ነገሩላ በቤታችን ቪዲዮ ይዘን አይቀርም፣ ልጅ መውለዳችን አይቀርም ይሄንን ፊት ልትደግሚው ነዋ። ይሄንን ፊት የሁለታችንም ነው እያወቅህ ይሄ ፊት አይደለም። አዋ ህንድ ህንድ ህንድ ነው የሚሆነው ህንድ። ውበቱን ሳልኩት በጌታ ስም። እና ፋሚሊ እና የተከበራችሁ እና የተወደዳችሁ ፋሚሊዎቻችን ዛሬ በቃ እስኪ መብሩክ በሉን ሙስሊሞች። ክርስቲያኖች ደግሞ የአብርሃም የሳራ ያርግላችሁ። ሰላታችሁ ሙሉ ዛሬ በቃ ኤልዳና ነው። ሃይሎጋ ሃይሎጋ ሃይሎጋ እና እንዴት ናት? እንዴት አያችኋት? አንድ ላይ ደግሞ ሌላ ታሪክ። በጣም ነው የሚያምርባት። እኔ በጣም ነው የምጨነቅላት ዳና በጣም ስለምወዳት እስከ ጥግ ነው የምትጨነቅላት። ቲና ያልሰጠችኝን ፍቅር ነው እየሰጠችኝ ያለችው። እንደውም በዚህ አጋጣሚ ፋሚሊና በጣም ደስ ብሎኛል። ይህን ቀን መቼም ስፈልገው ነበርና በጣም ነው ደስ ያለኝ እሷን ስላገባት። እና ደግሞ ይገባታል ነገር ለእሷ በጣም አስተዋየዋ። እና ደግሞ ቡድ ለብዙ ነገሮች በቃ ቆማ አስባ የምታደርግ ልጅ ናትና፣ አልጠበኩም ነበር። ወይኔ ወይኔ ወይኔ እየመጡ ነው እንደዚህ፣ እየመጡ ነው እንደዚህ ነው እንግዲህ። ማን አለ እንደኔ እድሌ ቀናው፣ ቀኔ ወጣለት፣ መኞት ፍጥኑ ነው የሰመረለት። በፍቅሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ

ሆናችሁ ነው ያላችሁ? ምንድነው ማስታወቂያ ይሰራችሁ ነው? ለማ ስማኝ የሱፍ ነቪ ሎ ማስታወቂያ ይሰራችሁ ነው? ምንድነው? ምንድነው ባነው አረጋችሁ ነው? ቀለበት አታይም? በአንድ ቀንና በሁለት ቀን መጋባት አረገ አለ። የምር ነው ምንድነው? ሌላ ነገር ላሳየው። ምንድን እያልክ ነው

እንዴት ነው እንደዚህ የምችለው? እንዴት ነው እንደዚህ? አይደለም እኔ አንድ ነገር እንደዚህ እንድትሆን ሳይሆን፣ አኔ እና እሷ ዛሬ ቁም ነገር ላይ ስለደረስከ፣ አንተ ያላረከውን ነገር እኔ እኮ ጓደኛዬ የምለው ሰው የገዛ ጓደኛዬን እየጣለፋት ነው። አሁን አንተ ታፈቅራታለህ? የላና እንዴት ነው? ምን ማለት ነው? ታውቀዋለህ? ድብ አንተ እንደዚህ አላልካትን? እኔ ግን ከጎና ሆኜ እንደማፈቅራት እየነገርኳት ነው። አብረን የምንኖረው ገባ። አንድ ቀን እንኳን ብሎ አይ እሱ እኮ አያውቅም። ግን በቃ እኛ እዚህ የጠራናችሁ ማለት ነው ደስታችን ተካፋይ እንድትሆን፣ እናንተ እዚህ መታችሁ እንድንጠላ አይደለም። እኔ የጠራናችሁ አሁን ዛሬ ለታዱ ቲና እንዲሻለው አብረን ስንት ነገር ስትይ የጀመርነው ነገር በፊት ነበረን። ለማንም የሌላትን ቦታ ለማንም የሌላትን እኔ ስላሳየችኝ ያው እንደዚህ ፍሬ ላይ ይደርሳል ብዬ አላሰብኩም ነበር። አታናደኝ። እኔ የሚሆን ነገር ነው የማደርገው። ፓንዳ እኔን ታውቀኛለህ። አልወድም እንደዚህ አይነት ነገር። አታስመስል፣ ድራማ አትስራ። ድራማ አይደለም። ገብቶሃል። እኔ ታውቀኛለህ። እኔ እኔ እንዴ ላገባ እኮ ነው እያላችሁ። እኔ አልወድም እንደዚህ አይነት ነገር። አቁሙ፣ ድራማ አትስሩ ድራማ መብት ነው። እኔ ይቅርታ፣ እኔ እና እሷ እናንተ ጋር ያለውን ነገር ነው ወንድ እስኪ አውሩ። አንቺ እንዴት እንደ ኤልዳና ነው ሊስ በቃ በቃ ነገሮች ተቀያየሩ። ነገሮች ተቀያየሩ ማለት እኔ እኔ አልፈልግም እንደዚህ አይነት ነገር አልወድም። ወንድሜ ነህ ላስጠይምህ አልፈልግም። አንተ ስመታኝ ወንድሜ እንብልሃል እንደዛ። ስመታኝ፣ አዳምጠኝ። እኔ እኮ ዛሬ ደስተኛ ስለሆንኩ ነው እንጂ ስለዛ ነገር እኮ እያነሳሁብህ። እኔ ስመታኝ፣ ደስተኛ እሱ ነገር እንዲፈጠር አትፈልግም። አሁንም አዳምጠኝ ነው የገዛ እኔ እዛን ስመታኝ መሄድ ካለብህ እረፍ። ዴቫ፣ አሁን በሰርጌ ቀን እንዳትጣላኝ። እሱ ጋር እያወራሁ ዴቫ። በሰርጌ ቀን እንዳትናካኝ ዴቫ፣ እየነገርኩህ ነው። የጠራሁህ ለዚህ ነው። ኤልዳና ጋር አታወሪው፣ አትለፍልፍ፣ እንደ ሴት ልጅ አትጮህ። ስማ፣ ልንገርህ። ዴቫ፣ ተረጋጋ፣ ስማኝ። የምነግርህን ስማኝ። እኔ እረፍ። እንደዚህ ዐይነት ነገር አሉድም ወንድሜ። ነብዬ ነው እስካሁን የታገስኩ እስካሁን የታገስኩ ወንድም፣ አንተ አዝነልኛል እንዴ? እዛ ጋር ስደብድበኝ ዴቫ ምንድን ነው እያደረግህ ዴቫ? የማሰማኝ ልባል፣ ፋራው ሁሉ ነገር አበደ፣ በቃ አንቺ ነሽ የምታስበቅኝ አንቺ ነሽ ሲጀመር እንደዚህ ጋር ይቻለሽ እና በጎረምሳሽ እኔን ታስደብድብኛለሽ ሁለተኛ ጊዜ ሲደበድበኝ? ኤላና ቪዲዮ ጀምረን አሁን ሌላ ነገር ማስመሰል የለብንም። እኔና አንቺ ተዋደን ተፋቅረን እስከ ተጋባን ድረስ እንደዚህ አይነት ጭቅጭቅ ላይ አያስፈልግም። ገባሻል? አይኔ ተቀልጣም፣ ከአቅሜ በላይ ነው በጣም እያና እኮ እሱ እንዴት ነው እንደዚህ የሚያደርጉ? የኔ ቆንጆ አንቺ እኮነሽ የሰጠሽው ፊት እኮ ነው። እኔ ቆሽ ምን ላርግ እኮ፣ የሰጠሽው ፊት እኮ ነው። አንቺ መጀመሪያ የሰጠሽው ፊት ነው እንደዚህ ሊወበረ የቻለው እንጂ ማን አባቱ ስለሆነ ነው። እሱ ነው ይህን በጥፊ የሚመታኝ። እኔ ጓደኛዬ ነው ብዬ እኮ ነው እኔ እኮ አዝኝለት እኮ ነው ባለፈው የሚተውኩት እኮ ነው ነው እኮ ነው እኮ ምንድነው? እሷ ማን ስለሆነች ነው ምታረግሽ ነች? ዴቫም እኮ እኔ ጓደኛ ነው ግን ምን ስለሆኑ ነው እንደዚህ የሚያደርጉት አላውቅም። ስለሆነ እኔ በምሰራላችሁ እሰራላችኋለሁ። ግን አንቺ እንደዚህ አይነት ፊት አብረሽ እንደዚህ አይነት ጋጠ ወጥ እንደነበረ ግን አወቅሻ ራ አዩት። በደምብ አሁን ያንቺ ፍቅር እኮ ማለት እኮ ሰው ደስታ መጨነቅ ነው አይደል? ነበር እና ታዲያ ከማንም በላይ ደስተኛ መሆን ያለበት እሱ ነበር። ገደል መግባት ይችላል ከዚህ በኋላ። እንደው እሷን ምን ገባሽ? አንቺን እንኳን ነክታሽ አይደለም ብቻ በባለፈው ምስል ነው አይደረግም። ይወለቅ፣ ችግር የለውም ምንም። ግን ለነሱ ብለን እዚህ ድረስ መምጣታችን በጣም ነው የሚገርመው። የምሬን ነው እንደ ጓደኛዬ ተካፋ የምሬ ነው ምልህ፣ በጣም ዛሬ፣ አረ ያበላሽው ቀን በጣም ከባድ ቀን ነው፣ ይሄን እንድታውቅ ፈልጋለሁኝ። የምሬ ነው፣ ይሄ ቀልድ ምናምን ውሸት ምናምን አይደለም። ማመን ካለብህ ታምናለህ፣ ማመን ከሌለብህ አትመን፣ ገደል ግባ ከፈለክ። ግን አሁን ከዚህ በኋላ ለምታደርገው ነገር ተጠንቀቀ። ካላረከኝም የምሬ ነው እንደ ትንሹኝ ያዘንኩልህን ያክል ከዚህ በኋላ አላዝንልህም። ኦኬ። ይህን እንዴ ባ ባለፈው መታኝ። የምሬ ነው ባለፈው መታኝ፣ ችግር የለም። ኦኬ። እንዴቱኝ እንደዳንኩኝ እኔ ነኝ ማቆጅ መታኝ ግን አሁን ግን ከዚህ በኋላ በኢልዳና አንድ ነገር ቢመጣ የምሬ ነው እምልህ እኔ ሳልሆን በምፋረድ እፋረድሃለሁ። ይህ ሌባ እኔም እራሴን ሁኚ ግን አንተን የማትወጣው አዝግት ውስጥ ነው የማስገባ። ዲባ አይ ንገረባ፣ እንደዚህ ዓይነት ነገር አያስፈልግም። አንቺ አሁን የሚያዘንችልን ነው እንደዚህ እያደረገች እናት አላ። ምንድን ነው ኢልዳና? እሺ እነሱ እኛ ጋር እንደዚህ ዓይነት ነገር አደረጉ፣ እኛ ለእነሱ ደግሞ መድገም አለብን እና፣ እሺ ምንድን ነው ማድረግ ያለብን? በቃ እንተዋቸው አማራጭ የለም። አንቺ ዋስ ሆንሽ ነው ኤልዳና፣ አንቺ ዋስ ሆንሽ ነው። እንደዚህ ያረግ ሰው የበደለ ዝም እንዲህ ነው የምትይው? እንደዚህ እያደረገች ሲደበድበኝ ነው ዝም የምትይው? አይደለም፣ እኔ እኮ ዝም እያልኩኝ አይደለም። ግን ደግሞ በመጨቃጨቅ ምንም ነገር ደግሞ አይገኝም። እነሱ እኛ ጋር እንዴት እየሆኑ እያያችሁ ነው? ቲና እያ፣ ታወለቀችብኝ እኔ ጓደኛዬ ነች። በጣም ነው ያናደደች። ዴቪም ደግሞ ወንድማችን አለቀ አይደለ? ግን ደግሞ እኛ እንደዚህ በደስታችን ቀን መጣው እንደዚህ ነው ቪዲዮን፣ የምታወልቅበት ምክንያት የላችሁም አይደል እኮ። አሁን ይዘው እሺ፣ የት ነው የሚሄዱት? እሺ ምን ይጠቀማሉ? እሺ እኛ ይሄ ነገር ሆኖ ምን ይጠቀማሉ እነሱ? እኛ ከመጋባት ወደ ኋላ እንላለን አንልም። እና ታዲያ እኮ እሱን ደግሞ ያረስች እናደርገዋለን። ሌላ ሌሎች ጓደኞች የለን? ኧረ እኔ ብዙ ነፍ ጓደኞች አሉ፣ ግን ቦታ ስለሰጠሁት ነው። እኔ ተጣልተናል ብዬ እንትን ያላልኩ እኮ ቦታ ኑሮ ነው እኮ መጣን፣ አያቸው። ስለዚህ እነሱ እኛ ጋር ልኩስ ሲገቡ፣ እኛ መግባት ደግሞ የለብንም። እሺ ከነሱ ተስለን ነው ማገኝ ያለብን። እሺ ምን ማረግ ያለብን በቃ እንሄዳ፣ አማራጭ የለንም። እሺ በቃ በጣም ምን ወዳችሁና ምናከብራችሁ ፋሚሊዎች፣ ያው ማስመሰል አልፈልግም። መሆን ያለበት ነገር ይሆናል። ግን እሱ ምን እንደምሰራው ነው። እኔንም አቆ የምሬ ነው። ኤላና ወይ ፍቅር አልወጣልሽም ነው የሆነ ነገር እኔ ግን አሳየዋለሁ። የምሬ ነው። ምንድን ነው ያልከው? ምን ልበልሽ እና እኔን እንደዚህ ያ ያረገኝ አንቺ እንዴት ታዲያ ስለምታጠብ ነው ያልከኝ ነው። አንተ ጋር እዚህ ቆማለህ፣ ቦታ በምክንያት ነገር እኮ እና

ውድና የተከበራችሁ ፋሚሊዎች በቀጣይ ቪዲዮ እስከምንገናኝ ይመችላል።